ከትከኩ ለቢዝነስ ኩናንት በኋቃ የእጅህን ታገኛታለሽ። የተናገርከው የሰው ሃይማኖት እራሱ አይነካም ነበረ ብታውቀው ኖሮ ማለት ነው። ግን አንተ ያልተማርክ መሀይም ምድረ ደደብ ስለሆነ እዚህ የተሰበሰባችሁት ይሄ ያወራው አፍ የእጅህን ታገኝበታለሽ። ማለዳለሽ ታገኘዋለ አጋሰስግርግዳ የምታጋጭ ልጅ ነው ያለው። ቆይ በተራ ተራ ተሳደቡ እንጂ በተራ ተራ ተሳደቡ። ጤና እስትልኝ እግዚአብሔር ሰው እንዴ ነ? ሰላም ነ። እግዚአብሔር ይመስገን። ብሌን የምትባይ እህት ሃይማኖትሽ ስድብ ነው እንዴ ያስተማረሽ? እውቀት ካለሽ በእውቀት ሞግቺው፣ ጠይቂው። እሱ የጽድቅ ወንጌል ነው የነገረሽ። በተረፈ ማርያም እንደዚህ የሚያድን ልጅ ነው ያላት። ማርያም ብጽድቅ ቅድስት ድንግል ማርያም ቅድስት ነች፣ እንደናንተ ጋጠወጥ አይደለችም። እሷ ጌታዬ፣ ነፍሴ በአምላኬ ሐሴትን ታደርጋለች፣ የባሪያይቱን ውርደት ተመልክቷልና በእኔ ድንቅን ሰርቷልና ብላን የተናገረችው እናንተ፣ የፈጠራችኋት በእንስራ ጠላ ሞልታችሁ ግምጃ የምታለብሷት ማርያም እሷ ማርያም አይደለችም፣ ጣዖት ነች እሷ። ስለዚህ ተመለሽ፣ መጀመሪያ የእግዚአብሔርን ሰው ከመስደብሽ በፊት እውቀትን ተማሪ። ድንቅ ነገር ያስተምርሻል። በህይወት ምስክርነት፣ በእውቀትም በክህሎትም ሊያስተምርሽ የሚችል ታላቅ ሰው ላይ አፍሽን ባትከፍቺ መልካም ነው። አፍ መክፈት ካለብሽ ከጣዖቶችሽ ላይ አፍሽ እንክፈችና ከዛ ነፃ ውጪ። ጥበበኛ ሰው እንዲህ ነው ነፃ የሚወጣው። ለዚህ የማርያም ተከታይ ከሆነሽ ማርያም ቅድስት ነች፣ ንጽህት ነች። ማርያምን ስሚያት፣ ገብርኤልን ስሚ፣ የእግዚአብሔርን ሰው ስሚ። ሃይማኖታችሁ የሚያሰድብ የሚነግሯችሁ፣ ስድብ ብቻ ስድብ ብቻ ጥላቻ ብቻ ስካር ብቻ ዘፈን ብቻ። እፈሩ እንጂ እናንተ አይ አይበቃችሁም። በዚህ ሚዲያም እንደገና ሰውን መዘርጠት ስርዓት አርጊና ተማሪ ጸጥ ብለሽ በእግዚአብሔር ሰው አ ደግሞ ተደራርባችሁ ምናምን አትሳደቡ። እናንተ አሁን ለመሳደብ ተሳድባችሁ በረከት የምታገኙ ከሆነ ተሳድባችሁ ዓመት ተሳደቡ። አይበቃም እንዴ? ተሳደቡ ደቂቃ እስጢፋኖስን ገደሉ። በደብረ ብርሃን ሀሰትን አሳ ኦርቶዶክስ ማለት የአጋንንት ትምህርት ነው። ይህን አምናችሁ ተቀበሉ። ዘራ ያዕቆብ ያመጣባችሁ ድሪቶ የአጋንንት ትምህርት ነው። ኦርቶዶክስ ተዋህዶ ማለት የአጋንንት ትምህርት ነው። በደብረ ብርሃን የተጀመረ ደብረ ኢባ በነገራችን ላይ ግን አይደለም። በራስ ኮንቴክስት እሱ አልመለሰልህም። ስለዚህ እኔ ልመልስልህ በአንተ ኮንቴክስት ስለሚገባ ነው። እሱ አልመለሰልህም። ስለዚህ ስርዓት አርጉና ተማሩ። ያለበለዚያ በራስ ኮንቴክስት መልስ ይሰጣቸዋል። ስማ፣ ስድብ እያስተማርክ ደግሞ ኦርቶዶክስ፣ ጣዖት፣ የአጋንንት ትምህርት ነው። እፈርበት ጣውላ፣ መርካቶ የሚቀጠቀጥ ጣውላ በዚህ ማፈር አለበት። ወንጌል በሚሰብክ በማስረጃ በእውቀት የሚነግርህን ሰው መናገር አትችልም። ሞራሉ የላችሁ። ወንጌልናታ መገለጫ ስካር፣ ስድብ፣ ዘፈን፣ ዝሙት፣ ጣዖትን፣ ዝሙት፣ እርኩሰት፣ ጣዖትን ማለት ስለተናገርክ ስለተናገርክ ስለተናገርክ ተመለስ። ሞራሉ የለህም ከሱ ጋር የመናገር እስኪ ስማ፣ መስማቱን ስማ። ሞራሉም የለህም አልሰማህም። ይሄን ልነግርህ ነው የገባሁት፣ ምክንያቱም ስለማትሰማ ነውርህ ይገባል

በጣም ያሳዝናል። በእውነት አሰለቻችሁ ነው አሰለቻችሁ ነው እና በተራተራ እንኳን መሳደብ እንኳን እስከማትችሉ ድረስ እርስ በራሳችሁ መርጌታ፣ ምን አድርግ መሰለ፣ ይሄው መከራከሪያ እንትን አይደለም። የእግዚአብሔር ቃልን ንገርና ከዛ በኋላ ወደ ጸሎታችንን እናምራ። ምንም ትርጉም ስለ የሌለው ነገር አንናገር። እሺ እሺ፣ አንዴ ታብታብ ይደረግና ወደ አርስታችን እንገባለን። እስከዛ ድረስ ፍሬያቸውን ይዘርግፉት፣ ችግር የለም። የስድብ የተቀቡበትን ነገር ይዘርግፉት፣ እኛ ምንም አይመስልንም። የባሰ ኦርቶዶክስን ማንነቷን እያሳዩ ነው። በነገራችን ላይ ኦርቶዶክሳውያን በተሳደቡ ቁጥር ከኦርቶዶክስ የሚፈልሰው ህዝብ፣ እጅግ በርካታ ህዝብ ለካ ኦርቶዶክስ እንዲህ ናት እያለ ኦርቶዶክስ እንዲህ ነች እያለ በቃ ህዝብ አዳሜ በአጠቃላይ ወደ ወንጌላውያን ይመጣል። እና ኦርቶዶክስ የስድብ እስቶር አለባት። የስድብ በቃ የስድብ መንፈስ ነው ያለባት ኦርቶዶክስ ስ ላስወርዳችሁ፣ ተሳዳቢዎችን ላስወርድ፣ ሌላ ተሳዳቢ መግባት ይችላል። እና ነጯን ጥቁር ማድረግ ተቻላችሁ። እስቲ ተሳደቡ ተሳደቡ፣ ችግር የለም። እግዚኦ እኮ የሚያስብለው በእውነቱ። ሰላም ወዳጄ፣ ሰላም ሰላም። አሁን ነው የሚለው። እንዴት አላችሁ አቶ ሚስጢሩ? እንዴት አለ እግዚአብሔር ይመስገን፣ ደህና ነኝ። አቶ የክብር ስብ ነው ባይዘው ሚስጥሩ አይደለም፣ መሪ ጌታ ሚስጥሩ ነው። ተምሮ ነው ያገኘው እውቀት ኦርቶዶክሳችን አይደለም። በማረጉ ጥራው፣ በማረጉ ጥራው። አክብረ አርፓይስ አዳም ቆይ ዝም በል ያዝና መጀመሪያ በማረጉ ጥራው። መሪጌታ ሚስጥሩ ነው። ተምሮ ነው። ቤተክርስቲያን ምትላት ያንተ ምኩራብ። ያሰጠጭ ቆይሽ። አንተ አትለፍልፍ። ያየው ሚጮለ ምንድን ነው? ቆይ ይሄ ጠንቅቆ ታውዩ ስርዓት በማረግ ውጥረው መሪጌታ እንትን እንትን አትናገር። ለምንድን ነው አንተ ወጨጌ ምናምን ብለህ ትጠራ የለህ እንዴ? በማረግ ውጥረው እሺ፣ በቃ አሁን እንትን ጥያቄ ስላለኝ ነው። መሪጌታ ጥያቄ ቢመልስልህም አትሰማም። ምንም ጥያቄ የለህም። ዝም ብለህ ወንጌል ስማ። አረ ወይ፣ የት የተማራችሁት ወንጌል ነው? የትኛው ጉባኤ ቁጭ ብለ ተማሩ? ለምን ደግሞ ተማሪ አዳም ጠይቅ፣ ማውና ተማር፣ ትጠቀማለ። ያለበለዛ ከጣዖታት ጋር ትሞታለህ። መጀመሪያ አስቲ አትለፍልፍ። እኔ እኮ የመናፍቅ አፋችሁ መርጠው ነው። ተዋህዶች ናቸው መናፍቅ። አንተም በየአዳራሹ እየደለክ አልሞትከኝ ስራ የሚያመልኩ አረ ራሁሱነቴ ነው ምነግርህ ጠንቅቀን እናውቀዋለን። እፈርበትእ ተ ተዋህዶ እፈርበት። ግምጃው ያሳፍራል። ጣዖቱ ጣውላው ያሳፍራል። ጠላው ያሳፍራል። ቢራው ያሳፍራል። እርቁሰቱ ያሳፍራል። ስድብህ ያሳፍራል። አንተ ራስህ ታሳፍራለህ። ባህርህ ያሳፍራል። ምልልስህ ያሳፍራል። ትዳርህ ያሳፍራል። ኑሮህ ያሳፍራል። እፈርበት። አልጠቀመህም ተዋህዶነት። ሰካራም ነው ያደረገ። እንደዚህ ይነገረሃል። እያባበልን ወንጌል አንነግርህም፣ ነውርህንም እንነግረሃለን። መሪ ጌታው አይነግርህም ታላቅ ሰው ስለሆነ እኔ ደግሞ እነግረሃለሁ በአንተ ኮንቴክስት በእውነት ጊዜ